ሰላም ሰላም ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? ሰላም ናችሁ? ነገ ሰላም ነው። የዛሬ ራት ደግሞ ናሳያችሁ። ይኸው ክያር እናንት እየከተርኩ ነው። እንቁላን ሰራሁ ናቸው። ለቤተሰቦቼ አለል ያለ ምግብ ይሁንላችሁ።